በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ገድለ ቅድስት አርሴማ ዘህዳር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብሩክት የክብርት ቅድስት አርሴማና በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግሥት ብርታት ያሳዩ ዘንድ የወንጀለኞችን ስህተቶችንና መከራቸውን እየናቁ የዚህን ዓለም መከራዎችንም እያቃለሉ እግዚአብሔር ለወዳጆቹ ያዘጋጀውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ጣዕምን ያገኙ ዘንድ በብዙ ገድልና ትዕግሥት በጌታችን በኢየሱስ ክርስቶስም ከእርሷ ጋር ሰማዕት የሆኑ የሃያ ሰባቱ ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማይታት በረከት ይስጠን፣ ከብጽሕት ብሩክት ቅድስት አርሴማም የረድኤት ኃይል ያድለን። የቅድስት አርሴማ ጸሎትና በረከት ከሁላችን ጋር ለዘላለም ይኑር አሜን። ከዚህም የብጽሕት ቅድስት አርሴማን የልደቷን መነሻ እንናገራለን። በዚያን ዘመንም ክቡራን ከሆኑ ካህናት ሌዋውያንና ከሃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ጳጳሳት አለቆች ወገን ስሟ ብሩክታትኖሲያ የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜም በትዕግሥትና በንጽሕና ይጋደሉ ነበር። በጸሎት በቁርባንና በማይጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ እርጅናም ድረስ መካን ሆኑ። ስለዚህም ብሩክታትኖስያ ታዝን፣ ታለቅስ ነበር፣ መውለድ ተስኗታልና። በብዙ ሐዘንም ጌታዬ ኢየሱስ ክርስቶስ፣ ወይ መልካም ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ ወንዘንድ አታድርገኝ። አንተ ከወደድክ ሁሉ ይቻልሃልና የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ ፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ስራ ትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት ካለኝታዬ አታሳፍረኝ፣ የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና መላኬ ሆይ የተናቀችና የተቸገረች ያዘነችና የተከዘች እኔን ባርያህን ቸል አትበለኝ። በጥበብ ኃይል ሰማይንና ምድርን ባህርንና በውስጧ ያለውን ሁሉ የፈጠርከ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛው አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መሥዋዕታቸውን የቆርባናቸውን ዕጣናቸውን መዓዛ የተቀበልኮይ፣ በማዕፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብልኝ። እናቴ የባህር ልጇ ነኝና በብዙ ልቅሶና ሐዘን በትጋት በትህትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳሪያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባዩዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የብሩክ ታትኖሲያ ለቅሶን ሰማ። መልኳ ያማረ የምታስፈራ ያችን ልጅ ሰጣት። ይቺውም ቅድስት አርሴማ ናት። እስከ ሦስት ዓመትም ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በመቤታችን ማርያም ስም ለተሠራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከዐሥራ ሁለት ዓመትም በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋቧት ዘንድ ወደዱ። ይች ቅድስት አርሴማ ግን ይህን አልወደደችውም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታ ተደሰቱ። የብፅት ቅድስት አርሴማ የፊቷ ውበት ጹብ ድንቅ ነውና በዚያ ዘመን ከዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት የለም። ይህን ዓለም በመና ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤትና የእውነት ፀሐይ ከሆነችው ከእመቤታችን ማርያም በቀር። አስራ አምስት ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በሀገር ሁሉ እንዲሄዱ በሰሌዳ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሳሌዎችን አዘዘ። እነዚህም ሳሌዎች ወደ ሮሚ ሀገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይህች ቅድስት አርሴማም ደምግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደርሷ ያለ ቆንጆ የለም፣ በመልክም የሚመሳሰላት የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሱም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ላከ። ደናግሉም ይህን ነገር ባወቁ ጊዜ ያለቀሱ። ተነስተውም እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት አገር ወደ አርማንያ ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም ሰባ አምስት ወንዶችና ሴቶች፣ ከደናግል ውስጥ ሰላሳ ዘጠኝ ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ተሰራ ነበር። ከዚህ ሴት ሥራም ይመገቡ ነበር። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርማንያው ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው ጠብቅልኝ፣ ወደ እኔ ምላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያን ዘመንም ንጉሥ ድርጣድስ ለጣዖት የሚሰግድ ፀሐይንና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኛ እጅ ስራ የሆኑትን እንጨትንና ድንጋይንም ያመልክ ነበር። በቤቱም አስቀምጦ አማልክት ብሎ ይጠራቸው ነበር። እንደ ፈጣሪው እግዚአብሔርም ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታልና። የንጉሥ ድርጣድስን በሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ ሾሞ ስሙ ጤልሜዎስ የሚባል ገዢ ነበረው። እርሱም እንደ ነጣቂ ተኩላ ነበረ። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖችን ለእርኩሳን ጣዖታቱ ያሰግዳቸው ዘንድ ይይዛቸው ጀመር። ብዙዎችንም በማስገደድ ያስታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ አሉ ነበሩ። እነዚህንም የሚመሰገንባቸው ዘንድ ወደ ንጉሱ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዙ። ከዚህ በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳርያ የያዛቸውን እጃቸውን በሰንሰለት አስሮ በዓልንና ጋና በምትሪ ገርፋቸው ጀመር። ሌሎችንም በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በበትር ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደ ልማዷ ታነብ ነበረ። የምታነበውም ቃል ለመበተን ብቻ አይደለም አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን ባስተዋይ ልቦናም ትገነዘበው ነበር። ሐዋርያው ሕግን ሁሉ የሚሠራ በአንዲቷ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው፣ ይቺ ቅድስት አርሴማም የመጻሕፍትን ሕጎች በጥንቃቄ ትጠብቃቸው ነበር። ያን ጊዜም ብፅዕት አርሴማ እነዚህን ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነሱ ጠየቀች፣ ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከዓይኖቿ በፊቷ ላይ አፈሰሰች፣ ስለ እነዚህ ሰማዕታት ስትጸልይ ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች፣ ለእነዚህ ሰማይት ይሰጧቸውና ይሸልሟቸው ዘንድ። ያን ጊዜም በጽዊት ቅድስት አርሴማ በታላቅ ቃል እየጮች ለቅዱስ ስምህ ሰማይቶን ዘንድ ጌታዬና መላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። በጽት ቅድስት አርሴማ በቀረበች ጊዜ ገዥ ጤልሚዎስ አያት። ባያት ጊዜም ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውንም ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምንሆንሽ የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? በጽት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣች ሥራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀች ምንድን ነው? አንቺ ያስኳቸውን ስለ እኔ ተዋቸው ብቲ እኔም ከግርፋታቸው ስለ አንቺ ተዋቸዋለሁ የምትወጃቸውንም ሌሎችንም አላት። ያን ጊዜም ብጼት ቅድስት አርሴማ ቀኝና ግራዋን ደረቷንና ሰውነቶቿን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመር፣ እንዲህ እያለች፦ አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕታት ስለ እኔ ለምን ትተዋቸዋለ? እነሱስ ለክርስቶስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያት አክሊልም ተዘጋጅቶላችኋልና፣ እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማይት መከራዎችን እሸከም ዘንድ ወዳለሁ በእግዚአብሔር አምላኬ ዘንድ የእነርሱን የክብረ አክሊል አገኝ ዘንድ ነገር ግን በሥጋዬ እነሱን መከራ አቀበል ዘንድ፣ የእነዚህን ቅዱሳን የበረከት ነጠብጣብና የአምላኬ ምረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሁን፣ አለች። እኛንም እንደ እነርሱ ጌታችን አምላካችን በሰማያት ላለው የመንግሥት ክብር የተዘጋጀን ያድርገን። በብጽዕት ቅድስት አርሴማም የረድኤት ኃይል ከገሃነመ እሳት አድነን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልሩን እግዚአብሔር ክብር ምስጋና ይሁን አሜን።